ስጥልኝ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። ሰብለጽጌ ዜናዎቹን እመራለሁ። የወልቃይት ጠገዴ ህዝብ ከነጻነት ማግስት ከአመራሮቹ ጎን በመሆን የአካባቢውን ሰላም እያስጠበቀ እንደሚገኝ በወልቃይት ጠገዴ ሰቲት ሁመራ ዞን የሁመራ ከተማ ነዋሪዎች ተናገሩ። አካባቢው ከሌሎች አካባቢዎች አንጻራዊ ሰላም ያለበት ስለመሆኑም ተገልጿል። ሄለን ፍቴ ዝርዝር አላት።

የወልቃይት ጠገዴ ህዝብ ባለፉት ዓመታት በተወለደበት ሀገር እንደ ባዳ ሲቆጠርና የአማራ ማንነት ጥያቄ በማንሰቱ ለእስር እንግልትና ሞት መዳረጉ ይታወሳል። የህዝቡ የማንነትና የፍትህ ጥያቄው በኃይል ታፍኖ ዋጋ ሲከፍልም ቆይተዋል። በርካቶች ቀያቸውን ጥለው ለስደት ተዳርገዋል። ይህ ሁሉ አልፎ ዛሬ ላይ መስዋዕትነት ተከፍሎ የማንነት ጥያቄውን ምላሽ ለማሰጠት የሚችልበትንና በህግ አግባብ የሚጸናበትን ተግባር እያከናወነ ይገኛል። ህዝቡም ከተጫነበት የኃይል አገዛዝ ተላቆ ከአካባቢዋ አመራርና አስተዳደር ጋር ተናቦ ራሱን ማስተዳደርና ልማቱን ማሳለጥ ከጀመረ ከአምስት ዓመታት በላይ ተቆጥረዋል። በዚህም አካባቢውን ከስጋት ነጻ ማድረግና የተናበበ ስራ እየተሰራ ነው ይላሉ ሀሳባቸውን ላሚኮ የሰጡ ነዋሪዎች። ከዞን ጀምሮ፣ ከክልል ጀምሮ፣ ከፌዴራልም ተደማምጠን ስለምንሰራል መደማመጣል። መመሪያ እናከብራለን፣ መመሪያ እናከብራለን፣ መመሪያም እንተረጉማለን ከዞንም ከወረዳም ከከተማ አስተዳደርም እስከ ቀበሌ እስከ ቀጠና በስርዓት ለማምጣት እስካሁን ድረስ ያው ሰላማችን አስጠብቀን እየኖር ነው ያለ ነው። ዞናችን እንደሚታወቀው ከሌላው አጎራባሽ ዞኖች አንጻራዊ ሰላም ወይም የተሻለ ሰላም አለበት ተብሎ ነው። የዚህ ሚስጥሩ ደግሞ ምንድነው? አደረጃጀት በየ ብሎኩ በየቀጠናው አደረጃጀት አለ። ያው ትልቅ ስራ ምንድነው የሚሰራው? ወዘልውጥ ሰርጎ ገብካለ ይሄ ተመሳስሎ የሚገባ የጠላት መረጃ ሊሆን ይችላል። ከማክሸፍ አንጻር የሴቶች አንድ ለአስር አንድ ለሰላሳ ደረጃጀት የሚባል አለ። የውስጥ ለውስጥ ኬላ በተለይ ቀጠናዎች የውስጥ ለውስጥ ኬላ አጠባበቅ ዝርጋታ በጣም የተጠናከረ ነው። የወልቃይ ጠገዴ ማህበረሰብ በአሁኑ ሰዓት ያገኘውን ሰላም ማስጠበቅና ልማቱን ማስፋፋት ነው የሚፈልገው ያሉት ነዋሪዎቹ አካባቢው ከሌሎች አካባቢዎች አንጻራዊ ሰላም ያለበት ቦታ ነው። ይህም የሆነበት ማህበረሰቡና የጸጥታ ኃይሉ ተናቦና ተጋግዞ ስለሚሰራ ነው ይላሉ። የጸጥታ ኃይል ማለት ህዝቡ ነው። ህዝቡ ሰላሙ ባይፈልግም እኳ አንድ ቀንም ሰላም ማስፈንም አንችልም። ህዝቡ ሰላም ፈላጊ ነው። ህዝቡ ሰርቶ መብላት ነው የሚፈልግ። ህዝቡ ጭራሽ ጭራሽ አንድ ጥይትም ድምጽ መስማት አይፈልግም። ዞናችን ጸጥታው የተረጋጋና ውብ የሆነች ከተማ እንድትሆን የተረጋጋ ዞን እንዳለችን እናውቃለን። ይሄ ለምንድን ነው የህብረተሰቡ ኢንተረስት ፍላጎት፣ ታጣቂ ብቻ ሳይሆን ምልሻ፣ ሰላም አስከባሪ፣ የፌዴራል ፖሊስ፣ መከላከያ እጅና ጓንት ተመካክረን፣ እጅና ጓንት በዚህ እኛ እንጠብቃለን በዚህ እናንተ ትጠብቁ? እየተባባልነ ዞናችን ሰላሟ እንድትጠበቅ ያደረገ ህብረተሰቡ ጭምር ወጣቱ፣ ሴቱ ውስጣ ውስጥ ኬላ በመዘርጋት ሴቱ ወዘ ጸጉር ለወጥ የሚባሉ እንዳይገቡ ሰርጎ ገብ በጣም ክትትል ስላለ ዞናችን የተመሰገነ ይሁን ደህና ናት። የወልቃይ ጠገዴ ህዝብ ከነጻነት ወዲህ በመሬቱና በርስቱ ተጠቃሚ መሆንና ልማቱን እያፋጠነ መሆኑ ነዋሪዎቹን አንስተዋል። በከተማዋ ከሚኖሩ ተወላጆች በተጨማሪም ለስደት ተዳርጎ የነበሩትንም ተመልሰው መዋለ ንዋያቸውን ማፍሰስ መጀመራቸውና የአካባቢያቸውን ሰላም እያስጠበቁ መሆኑን ነዋሪዎቹ ተናግረዋል። ማህበረሰቡ አንደኛ ለዘመናት የተጨቆነ ነው። በነገራችን ላይ የወልቃይጠገዴ ህዝብ ለሰላሳ አርባ አመት በባርነት የነበረ ነው። በውስጣዊ ቀይ ግዛ ሲገዛ የነበረ እውነት ለመናገር ከሆነ በዚህ አምስት አመት፣ ደግሞ ማለት ነው ናጽነቱን አስከብሮ አማራዊ ናጽነቱን ካስከበረ በኋላ ለዚህ ለአምስተኛ አመት ተከታታይ ምንድን ነው ራሱ ሰርቶ የራሱ የመለወጥ ስራ እየሰራ ነው። እውነት ለመናገር ከሆነ ብዙ ጊዜ አሁን ከውጭ ሀገር የነበሩ የዚህ አካባቢ ተወላጆች ወደ አገራቸው እየተመለሱ ነው። በፖለቲካው በአንዳንድ ነገር ወጥተው የነበሩ ለምን አንደኛ ዞኑም ሰላም ነው። እንደገና አገራቸው ተመልስላቸዋል ወደ እናት ምድሩ ማለት ነው። ልማቱ በቃ መቶ ፐርሰንት ማለት ይችላል። ከተፈጥሮ መዛባት ካልሆነ ወይ ከገበያ ዝቅና ከፍ ካልሆነ መቶ ፐርሰንት ልማታችን ተቋርጦ ያቅም ከገባን ጀምሮ ከ2013 እስከ ዛሬ ማለት በተአምር አንደኛ በአግባብ ነው የምንመራው። በአግባብ የጸጥታ ኃይላችን በአግባብ ነው የሚመራል አስተዳደራችን በአግባብ ነው የሚሰራ። የወልቃይ ጠገዴ የአማራ ማንነት ጥያቄ ሰው የሆነ ፍቅር ሁሉ የሚጋራው የፍትህ ጥያቄ በመሆኑ ሁሉም ዜጋ ለህጋዊ ጥያቄው ምላሽ መገኘት የበኩሉን ሊወጣ ይገባል ሲሉም ነዋሪዎቹ ተናግረዋል። የህዝቡ ጥያቄ በህጋዊ መንገድ እንዲመለስም አስተዳደሩ ከሚመለከታቸው ጋር በቅርበት እየሰራ መሆኑን ገልጸዋል። ወርቃዊት። በ2018 በጀት ዓመት 18 ኢንዱስትሪዎች ስራ እንደሚጀምሩ የደብረ ብርሃን ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ገለጸ። ኢንዱስትሪዎቹ ወደ ስራ ሲገቡ ከ5000 በላይ ለሚሆኑ ዜጎች የስራ እድል ይፈጥራሉም ተብሏል። ወንዲፍራ ዘውዴ ዝርዝራለሁ። የደብረ ብርሃን ከተማ አሁንም የኢንቨስትመንት መንደር መሆኗን ቀጥላለች። በዘንድሮው 2018 በጀት ዓመት 18 ኢንዱስትሪዎች ምርት ማምረት እንዲጀምሩ እየተሰራ እንደሆነም የደብረ ብርሃን ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ብርሃን ገብረ ህይወት ተናግረዋል። በተያያዘም 36 ኢንዱስትሪዎች ግንባታቸውን ያጠናቅቃሉ ተብሎ በቅድ ተይዟልም ብለዋል። 18 ኢንዱስትሪዎች ደግሞ ሙሉ በሙሉ ወደ ስራ ሲገቡ ከአምስት ሺህ በላይ ስራ እድል መፍጠር የሚችሉ ናቸው ማለት ነው። ስለዚህ በተመረጠ መንገድ ከተማችን ላይ ያሉ ማንኛውም ኢንዱስትሪ ወደ ትግበራ መግባት መቻል አለበት ነው። በተለይ በዋናነት ቅድመ ግንባታ ላይ ያሉ ወደ 30 የሚሆኑ ወደ ግንባታ እንዲገቡ እናደርጋለን። ግንባታ እንዲያጠናቅቁ ደግሞ ወደ 36 የሚሆኑ ወደ ግንባታ እንዲያጠናቅቁ እናደርጋለን። በተያዘው በጀት ዓመትም ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት መምሪያው ቀዳሚ አጀንዳ አድርጎ እየሰራ መሆኑን አቶ ብርሃን ገብረህይወት ገልጸዋል። ከውጭ ልናስገባ የምንችለውን አገራችን ላይ ተኪ ምርት እንዲያመርቱ ማድረግ ነው። ስለዚህ እንደ ከተማችንም እዚህ የሚመረቱ ምርቶች ከውጭ ሊገቡ የሚችሉትን፣ የውጭ ምንዛሬ ማስቀረት የሚችሉ ምርቶች ማስጀመር አለብን ነው። ስለዚህ በዚህ ረገድ አሁን እየተለዩ አሉ። ወደ ስልሳ የሚሆኑ አምራች ኢንዱስትሪዎች ተኪ ምርት ማምረት አለባቸው ብለን አቅደናል። እና ለማህበረሰቡ የሚፈልገው የምርት አይነት በማቅረብ የምግብ ምርቶች ሊሆን ይችላል፣ የመድኃኒት ምርቶች፣ በተለይ ደግሞ በዋናነት የልብስ ምርት። እነዚህ ነገሮች ማህበረሰቡ ውስጥ መግባት መቻል አለበት የሚል ትልቅ ፕላን አድርገናል። በውጭ ምንዛሬው ረገድ ገቢ ሊያስገኙ የሚችሉ አስር ኢንዱስትሪዎች ምርታቸውን ለውጭ ገበያ የሚያቀርቡበት ስራ ተጠናክሮም ይቀጥላልም ብለዋል። ልምዱ ስላለን ወደ ውጭ ለውጭ ገበያ የሚሆን ምርት የሚያመርቱ ኢንዱስትሪዎች መፍጠር አለብን። ስለዚህ በዚህ ዓመት አስር ኢንዱስትሪዎች ለውጭ ገበያ ምርታቸው ማቅረብ አለባቸው። ለውጭ ምንዛሬ ማግኘት አለብን። ስለዚህ በዛ በውጭ ምንዛሬ ደግሞ ለሀገራችን የሚያስፈልገውን የምርት አይነት እዚህ ማናመርተውን ማስገባት የምንችልበት እድል እንዲፈጠር ቁጥር አንድ ስራ አድርገን እንሰራለን ብለን አቅደናል። ስለዚህ አሁን ባለበት ሁኔታ ላይ በተለይ ካለፉት ሁለት ሶስት ዓመታት አንጻር ስናየው ከተማችን ላይ ያለ የኢንዱስትሪ በተለይ በትልልቅ ደረጃ በሚባል ትልልቅ ባለሀብቶች እዚህ ኢንቨስት በማድረጋቸው ትልልቅ ምርቶች ወደ ውጭ ኤክስፖርትም የሀገር ውስጥ ምርትንም በመተካት ብቻ ሳይሆን በትልቁ ሰፊ ስራ ድል መፍጠር የቻሉበት ሁኔታዎች አሉ። አዳዲስ ለሚመጡ ባለሀብቶች ቀልጣፋ አገልግሎት ለመስጠትም ተቋሙ እየሰራ መሆኑን ገልጸዋል። የሚመጣው ባለሀብት ምንም አይነት እንግልት እንዳይገጥመው እንሰራለንም ብለዋል። ቅንጅት ያሰራሩ በጣም የተሻለው ከተማችን ላይ አሁንም በቅንጅት የምንሰራቸውን ስራዎች በተለይ የመሰረተ ልማት ተደራሽ ለማድረግ በዚህ አመት ባለሀብቱን በማስተባበር መንገድ መሰራት አለበት ተለይቷል። መብራት መግባት ያለባቸው ባለሀብቶች ለይተናል። የፋይናንስ ብድር አቅርቦት ያለባቸውን ባለሀብቶች ለይተናል። ስለዚህ የእነሱን ችግር በመፍታት የከተማችንን የኢንዱስትሪ ዘርፍ የበለጠ ላቅ ያለ እንዲሆን ለማድረግ እያሰብ እንገኛለን። የተቀላጠፈ አገልግሎት በመስጠት እዚህ ከተማ ላይ የሚመጣው ባለሀብት ምንም አይነት ብሮክራሲ እንዳይገጥሙ በማድረግ የተሻለ ስራ ለመስራት ጥረት እናደረጋለን፣ ማለት ነው። በተያያዘው 2018 269 አዳዲስ ባለሀብቶችን ለመቀበል ተቋሙ ዝግጅት አድርጓል። በተለይም በእንጨትና ብረታብረት በኬሚካልና ኮንስትራክሽን በቴክስታይልና ጋርመንት በአግሮ ፕሮሰሲንግ ዘርፍ በቱሪዝሙ ዘርፍ ለመቀበል ዝግጁ መሆናቸውን ተናግሯል። በ2017 በጀት ዓመትም 25 የሚደርሱ ኢንዱስትሪዎች ወደ ምርት መግባታቸውን አቶ ብርሃን ገብረ ሕይወት ገልጸዋል። ተስፋ ሰጪ የመሰረተ ልማት ዝርጋታዎች እየተሰሩ ስለመሆናቸው የአጣዬ ከተማ ነዋሪዎች ተናገሩ። ከተማዋን ወደ ቀድሞ ድምቀቷ ለመመለስ አሁንም ተጨማሪ የልማት ትኩረት እንደሚያስፈልጋትም ገልጸዋል። የከተማ አስተዳደሩ በ55 ሚሊዮን ብር እየተሰሩ ያሉ የመሰረተ ልማት ግንባታዎችን ለማጠናቀቅ እየሰራ መሆኑን ገልጿል። ስነ ጊዮርጊስ ከበደ ተጨማሪ አለው። በአጣዬ ከተማ አስተዳደር በተጠናቀቀው የ2017 የበጀት ዓመት የተጀመሩ ከ55 ሚሊዮን ብር በላይ በጀት የተመደበላቸው የመሠረተ ልማት ዝርጋታና ግንባታ ስራዎች እየተከናወኑ ይገኛሉ። የመሠረተ ልማት ዝርጋታዎቹ የከተማውን የመልማት ጥያቄ ምላሽ የሚሰጡ ከመሆናቸውን ባሻገር ለወጣቶችና ሴቶች የሥራ ዕድል የተፈጠረባቸው ስለመሆኑ የከተማ አስተዳደሩ ከተማና መሠረተ ልማት ዋና ስራ አስኪያጅ እንድሬስ የሱፍ ገልጸዋል። በከተማ ውስጥ እየተካሄዱ ያሉ ግንባታዎች አምስት ናቸው። በዝርዝር አንድ የገበያ ማዕከል አለን ጂፕላስ ትሪ ግንባታ ጋሞት ተቋርጦ የነበረ አሁን ላይ የቀጠለ እሱን ያስኬድ ነው። ሁለት አንድ ማዕከል የቢሮ ግንባታ ሁሉንም የቢሮ ማዕከሎች ወደ አንድ አንድ ቶሎ አንድ ጋር ለማስቀመጥ እየተገነባ ያለ ጂፕላስ ትሪ ግንባታ አለን። እሱ አሁን ጂፕላስ ቱ ላይ ደርሷል። በአካባቢው ገቢ ሰብስቦ የሚሰራ ስራ ነው። ስለብቻው ሁለተኛ ሼድ እና ዘመናዊ ተፋሰስ ግጠኛ መንገዶች ናቸው። እነዚህ ሶስቱ ፕሮጀክቶች ተጠናቀዋል። ሁለቱ በሂደት ላይ ያሉ ናቸው። እነዚህን ለማስገንባት ከውስጥ ገቢና ከልል የሚደጉሙልን አስራ አራት ሚሊዮን አካባቢ ክልል ይደጉመናል። ቀሪውን በራሳችን የውስጥ ገቢ በማሰባሰብ ነው። እነዚህን ስራዎች ስናከናውን ለከተማ ውስጥ ያሉ ስርዓቶችን የስራ ዕድል ለመፍጠር ወደ ሰባት ኢንተርፕራይዞች ተደራጅተዋል። በመሰረተ ልማት ዝርጋታዎች ዙሪያ ለአሚኮ አስተያየታቸውን የሰጡ የከተማው ነዋሪዎች በከተማው እየተከናወኑ ያሉ የመሰረተ ልማት ዝርጋታዎች ይበል የሚያሰኙ ናቸው ብለዋል። በዚህ ከተማ ውስጥ እንደምታውት እጅግ ከፍተኛ የሆነ መሰረተ ልማት እንቅስቃሴዎች አሉ። ነገር ግን ያሉት የመሰረተ ልማት እንቅስቃሴዎች በጅምር የቀሩም አሉ። ባለው ሁኔታ ግን ተፋሰሱም ሆነ ኮብልስቶንም ሆነ ግንባታዎቹም ሆነ እጅግ በጣም ጥሩ ናቸው። ሌሎች ከተማዎችን ብናይ ብዙ ችግር ያልደረሰባቸው ከተማዎች ከአጣየ እኩል ያልተራመዱ እንኳን አሉ፣ እያየናቸው ነው። አጣየ ግን ችግሩም እንዳለ ሆኖ እንቅስቃሴው ግን አሁንም የበረታ ነው። የኮብል ስራዎች አሉ፣ የገበያ ማዕከል ግንባታ አለ፣ የአስተዳደር ቢሮ ግንባታ አለ፣ ሌሎች ተፋሰሶች አሉ። እነኝ ግንባታዎች እና አሁን ያለውም እንቅስቃሴ የሚደግፈው ካገኘ ከተማው የማልማት አቅም እንዳላቸው ከተማውን የተሻለ የማድረግ ችሎታ እንዳላቸው የሚያሳይ ነው። አቶ እንድሪስ በተያዘው የ2018 የበጀት ዓመት የተጀመሩ ግንባታዎችን የማጠናቀቅና አዳዲስ የመሰረተ ልማት ዝርጋታዎችን የመስራት እቅድ ከተማ አስተዳደሩ እንዳለውም ተናግረዋል። አሁን በ2018 በጀት ዓመት የመሰረተ ልማት ስራዎችን ለማከናወን እንደ አጠቃላይ በሶስቱም ቀበሌ የልየታ ስራ ሰርተናል። ለ2018 በጀት ዓመት እንደተለመደው ክልል የሚደግመንም በጀት ተጠቅመል በውስጥ ገቢያችን አሰባስበን የዘመናዊ ተፋሰስ ጌጠኛ መንገድ በሶስቱም ቀበሌ እንሰራለን። እንደ እድል ሆኖ ደግሞ አሁን ዓለም ባንክ ሶስተኛ እጩነን የምንገባ ከሆነ ሁሉም ቀበሌዎች ላይ የገጠር እነዚህ የሰሌክት መንገዶችን ጥርጊያ መንገዶች ሰሌክት የማልበስ የመንገድ ከፈታ ባልደረስንባቸው ቦታዎች የማዳረስ ስራ እንሰራለን ብለን ሲቀጥል፣ ይህን የተጀመረውን ፕሮጀክት ለማስጨረስ ውል የተወሰደባቸው ስለሆነ ሌት ተቀን ተግተን እንሰራለን ብለን እናስባለን። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። አቢሲኒያ ባንክ ከ7 ቢሊዮን ብር በላይ የተጣራ ትርፍ ማስመዝገቡን ገለጸ። ባንኩ ጠቅላላ ሀብቱንም ወደ 286 ቢሊዮን ብር ማሳደጉንም ገልጿል። አንዱ አለምናን ዝርዝሩ አለው። 29ኛ መደበኛ ጉባኤና 16ኛ አስቸኳይ ጠቅላላ ጉባኤውን አካሂዷል የባንኩ የቦርድ ሊቀመንበር አቶ መኮነን ማን ያዘዋል የባንኩን አመታዊ ሪፖርት ባቀረቡበት ወቅት እንዳሉት ባንኩ ሀገራዊና ዓለም አቀፋዊ ጂኦፖለቲካ ጫናዎችን ተቋቁሞ በተቀማጭ ገንዘብ በትርፍ በገቢና በደንበኛ ብዛት ውጤታማ ስራዎችን አከናውኗል ብለዋል በዚህም በ2024/25 ተቀማጭ ገንዘብ መጠኑን በ26.3 በመቶ ማለትም በ50.7 ቢሊዮን ብር ማሳደግ ተችሏል ብለዋል ካለፈው ዓመት ጋር ሲነጻጸር የ26.3 በመቶ ወይም የብር 50.7 ቢሊዮን እድገት አሳይቷል። አጠቃላይ የተቀማሽ ገንዘብ መጠኑም ከብር 192.5 ቢሊዮን ወደ ብር 243.2 ቢሊዮን ማድረስ ተችሏል። ከተሰበሰበው ተቀማሽ ገንዘብ ውስጥ የቁጠባ ሂሳብ ድርሻ 65.2 በመቶ በመያዘው የባንካችን የተቀማሽ ገንዘብ እንዳይዋዥቅ ትልቅ አስተዋጽኦ አበርክቷል። በአመቱም ብድርና ቅድመ ክፍያን ወደ 193.4 ቢሊዮን ብር ያሳደገ ሲሆን ካለፈው ዓመት ጋር ሲታይ የ30.5 ቢሊዮን ብር እድገት አለው። ይህም ከሁለት ነጻ የባንክ አገልግሎትን ሳይጨምር ማለት ነው። የውጭ ምንዛሬ ግኝቱም በዚህ ዓመት ማደጉን አሳውቀዋል። ያላይ ባንካችን ካለው የብድር ክምችት ውስጥ የውጭ ንግድ፣ ኢንዱስትሪ እና የሀገር ውስጥ ንግድ ስብ የስራ ዘርፎች የ64 በመያዝ ቀዳሚ ሆኗል። የዓለም አቀፍ የባንክ አገልግሎት በተጠናቀቀው ሂሳብ ዓመት የተገኘ የውጭ ምንዛሬ መጠን ስድስት መቶ ሰላሳ ሶስት ሚሊዮን የአሜሪካን ዶላር ሲሆን ይህ አሃዝ ባንካችን ባለፈው ሂሳብ ዓመት ተመሳሳይ ወቅት አስመዝግቦት ከነበረው ጋር ሲነጻጸር የሃምሳ ስድስት ነጥብ አራት በመቶ ጭማሪ አሳይቷል። ባንካችን የውጭ ምንዛሪ ገቡን ለማሳደግ ከሀገር ውስጥና የዓለም አቀፍ የንግድ ድርጅቶች ጋር ግንኙነቱን በማጠናከር የዓለም አቀፍ ካርዶች ተጠቃሚ ደንበኞችን ቁጥር በመጨመርና የአገልግሎት ጥራቱን በማሻሻል የውጭ ምንዛሪ ገቢውን ለማሳደግ የሚያደርገውን ጥረት በሙሉ አቅሙ አጠናክረው የሚቀጥል ይሆናል። እንደ ቦርድ ሊቀመንበሩ ገለጻ አቢሲኒያ ባንክ አክሲዮን ማህበር በ2024/2025 በጀት ዓመት የ39.1 ቢሊዮን ብር ገቢ አግኝቷል። ለዚህም ከብድር ወለድ የተገኘ ገቢ ትልቁን ድርሻ ይዟል። ባንኩ በበጀት ዓመቱ ያልተጣራ ትርፍ ከታክስ በፊት 10.1 ቢሊዮን ብር ያገኘ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ91 በመቶ ጭማሪ አለው ተብሏል። በዚህም ለአንድ ባለአክሲዮን 34 በመቶ ገደማ በአክሲዮኑ አንጻር ለትርፍ ክፍፍል የወሰነው ባንኩ አመቱን ያገኘውን የተጣራ ትርፍ አሳውቋል። ትርፍ ግብር ከተቀነሰ በኋላ ባንካችን ብር 7 ቢሊዮን 298 ሚሊዮን 505 ሺህ 86 ከ48 ሳንቲም የተጣራ ትርፍ አግኝቷል ያለው ብር 4 ቢሊዮን 973 ሚሊዮን 378 ሺህ 894 ነጥብ 18 ሳንቲም የባንካችን ባለ አክሲዮኖች ባላቸው የተከፋፈለ የአክሲዮን ድርሻ መጠን እንዲከፋፈሉ የዳይሬክተሮች ቦርድ ለዚህ ጠቅላላ ጉባኤ ውሳኔ ያሳብ ያቀርባል። 97 ሚሊዮን ብር ለማህበራዊ ኃላፊነት ወጪ እንዳደረገ ያሳወቀ ሲሆን በበጀት አመቱ አዲስ የአምስት ዓመት ስትራቴጂክ ቅድ ቀርጾ ወደ ስራ መግባቱም ተገልጿል። በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። ተመስገን ዳረጎት ያቀርባቸዋል። በህዳሴ ግድብ ምርቃት ላይ የተበሰሩ የኢትዮጵያ ግዙፍ የልማት ፕሮጀክት እቅዶች የሀገርን ሁለንተናዊ እድገት ለማረጋገጥ ጉል ድርሻ እንደሚኖራቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታው ተስፋውን ጎበዛይ ገለጹ። የኢትዮጵያ የልማት ፕሮጀክት እቅዶች ሰላማዊ ኑክሌር ማብላያ፣ የነዳጅ ዘይት ማጣሪያ፣ የተፈጥሮ ጋዝ ፋብሪካ፣ ግዙፍ የአየር ማረፊያ፣ የ ነጥብ አምስት ሚሊዮን ቤቶችና የማዳበሪያ ፋብሪካ ግንባታ ይገኙበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዳሴ ግድብ ምርቃት ላይ ያበሰሯቸው የሰላሳ ቢሊዮን የአሜሪካ ዶላር ግዙፍ የልማት ፕሮጀክቶች የኢትዮጵያን ብልጽግና ለማረጋገጥ ጉልህ ድርሻ ይኖራቸዋል ብለዋል። በቀጣይ የሚገነቡ ግዙፍ ፕሮጀክቶችን መሰረተ ልማትን በማሟላት የኃይል አቅርቦትን ለማሳደግ፣ የግብርና ምርታማነትን ለማላቅ የማይተካ አስተዋጽኦ እንደሚያበረክቱ አብራርተዋል። መንግስትም የኢትዮጵያን እድገትና ብልጽግና ጉዞ በማቀላጠፍ የዜጎችን ሁለንተናዊ ተጠቃሚነት የሚያረጋግጡ የልማት ስራዎችን አጠናክሮ እንደሚቀጥል አስታውቀዋል ሲል ኢዜአ የአካል ጉዳተኞች ኢኮኖሚያዊ ተጠቃሚነትን ለማረጋገጥ እየተከናወኑ ያሉ ተግባራት ተጠናክረው እንደሚቀጥሉ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በኔዘርላንድ የውጭ ጉዳይ ሚኒስቴር የገንዘብ ድጋፍ አካል ጉዳተኞች የኢኮኖሚያዊ ተጠቃሚነትን ለማረጋገጥ ላለፉት አምስት ዓመታት ተግባራዊ ሲደረግ የነበረው የእኛ እንችላለን ፕሮጀክት ተጠናቋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴታዋ ሁሪያ አሊ እንደገለጹት የአካል ጉዳተኞች የኢኮኖሚያዊ ተጠቃሚነትን ለማረጋገጥ እየተከናወነ ያለው ተግባር ተጠናክሮ ይቀጥላል ብለዋል። በአገልግሎት ተደራሽነት ላይ ለአካል ጉዳተኞች እንቅፋት እየሆኑ ያሉ ችግሮችን የማስወገድና በውሳኔ አሰጣጥ ላይ ተሳታፊ እንዲሆኑ ማድረግ እየተቻለ እንደሆነም አንስተዋል። እንደ ሚኒስትር ዴታዋ ገለጻ የሴቶችና ማህበራዊ ጉዳይ ሚኒስቴርም ለአካል ጉዳተኞች አካታች ፖሊሲዎችን እንዲዘጋጁ ድጋፍ ያደርጋል ብለዋል። የኢትዮጵያ የአካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አባይነህ ጉጆ በበኩላቸው የዚህ ፕሮጀክት ዓላማ የአካል ጉዳተኞችን የምግብ ዋስትና ማረጋገጥና ጥያቄያቸው ምላሽ እንዲያገኝ ማድረግ መሆኑን ተናግረዋል። የኢትዮጵያ ብዝሀ ህይወት ኢንስቲትዩት የአዝርት ዝርያዎችን በምርምር በማሻሻል ምርትና ምርታማነትን ይበልጥ ለማሳደግ በትኩረት እየሰራ መሆኑን አስታወቀ። በኢንስቲትዩቱ የአዝርትና ሆርቲካልቸር ምርምር መሪ ስራ አስፈጻሚ ውሸት ተሾመ እስካሁን የተደረሰባቸውና የተመዘገቡ 89 አይነት የአዝዕርት ዝርያዎችና 92 ሺህ ናሙናዎች አሉ ብለዋል። ከነዚህ መካከል 12 አይነት የአዝዕርት ዝርያዎች በኢትዮጵያ ብቻ እንደሚገኙ ማረጋግጠዋል። የአዝዕርት አይነቶቹና ናሙናዎቹ በመስክና በማቀዝቀዣ ክፍል ጥበቃ እየተደረገላቸው መሆኑን ገልጸዋል። በዚህም መሠረት ገብስ፣ ጤፍ፣ ሽምብራ፣ ተልባ፣ ድምብላላብሽና ሌሎች የአዝዕርት አይነቶችን ምርታማነታቸው ለማሳደግ ኢንስቲትዩቱ ምርምር እየሰራ መሆኑን አስረድተዋል። እስካሁን ድረስም በሽታና ድርቅ የሚቋቋም በሄክታር እስከ አምሳ ስምንት ኩንታል ምርት መስጠት የሚችል አራት አይነት የስንዴ ዝርያ በምርምር መሻሻሉን ተናግሯል። ከተሻሻለው ስንዴ ዝርያ 200 ኩንታል ዘንድሮ ለአርሶ አደሩ ተሰራጭቶ መዘራቱን ጠቅሰው ሰባ ኩንታል ደግሞ በማህበራዊ ዘርፍ ባንክ እንደሚገኝ ጠቁመዋል። በምርምር ከተሻሻለው አራት አይነት የስንዴ ዝርያ ጋር በተያያዘ ቀሪው ስራ በግብርና ባለስልጣን አማካኝነት የዝርያ ማስመዝገብና ቀሪ ተግባራት ይከናወኑ መሆኑን ተናግረዋል። ገብስና ጤፍን ጨምሮ ሌሎች የአዘርት አይነቶች በምርምር ሂደት ላይ እንደሚገኙ ማመላክቱ። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን በተከታተላችሁት መልኩ ተጠናቋል። ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።